ምረኝ ነው እንጂ ያመጣኝ ልቤ ቀስቅሶ፣ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለ። ዛሬም እንግዲህ እንደተለመደው በጣም በሚገርም እና በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ ሰላምታይን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት አላችሁልኝ? ሁሉ ሰላም ነው ከኔ ጋር አልሐምዱሊላ። በቅድሚያ እንግዲህ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ እያረጋችሁ እንድታበረታቱኝ እላችኋለሁ። እና ዛሬ በጣም በሚገርም ቪዲዮ ነው የመጣሁት እያየሁ እየታዘብኩ የነበረችን ሁለት ቀን ስላልተመቸኝ እንግዲህ በቪዲዮ መምጣት አልቻልኩም ማለት ነው፣ ውድ ቤተሰቦቼ እና ምን ልላችሁ ፈልጌ ነው ዛሬ በቃ በጣም የሚገርመኝ ነገር ማለት ነው። ሴቶች ስንባል እንደዚህ ራሳችንን ጥለናል ማለት ነው፣ እንደዚህ ራሳችንን ጥለን ተዋርደናል ማለት ነው ያስባለኝ ቪዲዮ ነው ይዤላችሁ የመጣሁት። ምክንያቱም በቃ እኮ ሴት በበፊቱ ዘመን ሴት ልጅ ራሷን አስከብራ ቤተሰቧንም አስከብራ ነበር እንደወጉ እንደማረጉ ማለት ነው። አሁን ግን በምታዩት መልኩ እንግዲህ ሰሞኑን ሄርሜላ ያደረገችውን ነገር አይታችኋል ማለት ነው። እና በጣም በሚያስጠላ ሁኔታ ላይ በርግጥ በዚህ ጊዜ ላይ ብዙ ነገር በሚታይበት ዘመን ይሄ ነገር በጣም እንትን የሚባል አይደለም። ግን ቢሆንም ደግሞ በእሷ እድሜ ላይ ያለ ሰው እድሜዋ እንኳን ገፋ ቢል፣ እሺ ከዚህ በኋላ ተስፋ የለኝም ብላ እንድታደርግ እንትን ትገፋፋለች። ግን እቺ ልጅ ገና ልጅ ናት። ገና ምንም ያላየች ልጅ ናት። ብዙ ነገር መሆን የምትችል ናት። እና በዚህ እድሜዋ እንደዚህ አይነት ነገር እንትን ማለቷ ጥሩ ነው ብዬ አላስብም። ምክንያቱም ልጁ ታዋቂ ስለሆነ ብቻ አብርሽ አሁን ታዋቂ ስለሆነ ብቻ እሱን እንትን ማለቷ ጥሩ አይደለም። እና ዞራ ማሰብ ያለባት ምንድን ነው፣ አንደኛ ባለቤቱ ጋር ሰላም አይደሉም። በሷ ምክንያት እየተበጠበጡ እንዳለ ታውቃለች። እሺ። አሁን ይሄ ልጅ ምን ያድርግ ብላ ነው ሄዳ አፈቅረሃለው፣ ፕሮግራሙን ያን ሁላ ነገር ዲኮር ሲሰራ ምን ሲል ምን ሲል ምን ሲል፣ በዛን ሰዓት ጓደኞቹ ምን እያደረጉ ነበረ? ለምን ፕሮግራም ብለው ነው ያንን ዲኮር ያዘጋጁት? የእውነቴን እኮ ነው የምነግራችሁ። እና አንዳንድ ጊዜ አብሮን ያለው ሰው ምን አይነት ሰው ነው? ይሄ ጓደኛዬ ምን አይነት ነው? ለኔ ምን አይነት አስተሳሰብ ነው ያለው ብለን ዞር ብለን እንድና ያደረገን ነገር ነው ይሄ ጉዳይ ማለት ነው እና በዛ ልክ ዲኮር ተሰርቶ ምን ተብሎ ምን ተብሎ እንዴ አይደንቅም እንዴ ይሄ ነገር በጣም ነው እኮ የሚገርመው በሷ ምክንያት ሩታን ይኸው እየተበጠበጠ ነው ከእሷ ጋር እየተጣሉ እሷን አልያት ከህይወት አስወጣ እያለን እኛም እየጮህን ነው እሷም እንደዛው እያለችው ነው እሱ ግን ዞር ብሎ እንደዛ አይነት ነገር ሲያደርግ ምን መሰለው ነው የምለው። እኔ እና እኛስ ምን እንበል? በቃ በዚህ ልክ በዚህ ልክ የሄደን ነገር እኛ ምን ብለን አስተያየት እንደምንሰጥ ራሱ ነው ኔ እኔ አንዳንድ ጊዜ ማለት ነው አብዛኛውን ጊዜ ኮሜንት ማንበብ በጣም ነው ደስ የሚለኝ እና እየገባሁኝ ኮሜንት አያለሁኝ እና በጣም ብዙ ሰው ሄርሜላ፣ ከህይወታቸው ውጪ፣ ሩታ ጀግና፣ ሩታ እንደዚህ እየተባለ ነው ያለው ማለት ነው እና የሰው ፍቅር አይስጠን ማለት በጣም ከባድ እርግማን ነው እና የሰው ፍቅር ይስጥ። እና ውድ ቤተሰቦቼ የምንላችሁ ፈልጌ ነው፣ ምን ጊዜም ቢሆን አንድን ነገር ስናደርግ ይሄ ቪዲዮ ቁጭ ብሎ ነው የሚጠብቀን ማለት ነው። ሩታ በእርግጥ ወድጄሃለሁ፣ አፍቅሬሃለሁ ብላ ራሷ ጠይቃ ብታገባው አግብታዋለች። ግን ደግሞ ያም ያ ሰው ማለት እንግዲህ ሌላም ሴት መታ አግባኝ እኔ ወድጃለው ስትለው ያገባል ማለት አይደለም። እሱን አይታ ከሆነ ማለት ነው። እና አንዳንድ ጊዜ ምን ብለን እንደምናወራ ራሱ ግራ ግብት ነው የሚለው እና በዚህ ልክ እነዚህ መውረድ አስፈላጊ ነው ወይ ነው፣ እኔ ጥያቄ ነው ለሄርሜላ ማለት ነው። ምክንያቱም አሉ ስንት ው ከአጠገቡ ያሉ ስንት ልጆች አሉ አይደል እንዴ? ከነሱ ጋራ ለምንድን ነው ጓደኝነትንም ትዳሩንም ከሆነ ከነሱ ጋራ ለምን አተንትናትልም? እና አብርሽ ላይ ምንድን ነው ይህን ያህል ሙጭጭ ያለችበት ነገር ለምንድን ነው? እኔ ያልገባኝ ነገር ማለት ነው። እና ለማንኛውም ውድ ቤተሰቦቼ ሀሳብ አስተያየታችሁ እናንተም በኮሜንት አሳውቁኝ። አሰላሙ አለይኩም ወረመቱላ